እግዚአብሔር እና መስግኑልኝ። እሺ፣ አመስግኑ ለጌታ ክብር ይሁን። ኢየሱስ ስሙ ይባረክ። አሜን። እኔ ሆነልኝ አምና እዚህ መጥቼ በልጅ ምክንያት እንደዚ በጭንገፋ እንትን ይልብኝ ነበር። ጭንገፋ ያስቸግርሽ ነበር? እሺ። ከዛን ተጸለየልኝ የዛሬ አመት ልጅ አቅፈሽ ትመጫለሽ በሰላም ተገላግለሽ ብሎ የእግዚአብሔር ሰው ተናገረኝ። ይሄው ይዤ ስንት ጊዜ ነበር የተጨንገፍብሽ? ሁለቴ ሁለቴ። ኤ ሶስተኛ ነው። ሁለቴ ተጨንገፎ እኔ አንቺን አላውቅም። ጭንገፋ እንዳለ ጌታ ተናገረ። ከዛ በኋላ ጭንገፋ ለዘላለም አይሆንም። አሜን። በሚመጣው አመት ልጅ ተሸክመሽ ትመጣለሽ። አረ አንድ ሰው ምን በል። አሜን። በሚመጣው አመት ህይወት ያለው ልጅ ያልሞተ ንጹህ ይሆናል። እና ይዛ መጣች አልመጣችም? እሷ እግዚአብሔር ተናግሮ ልጅ ተሸክመ መጣልች አደለም አምን ትላለህ በሚመጣ መት የአንተን ቡቲክ ያንችን ስራ ቦታ ያንችን በኢየሱ ሆቴሎች የሆነ ነገር ይህን ሰዎች በኢየሱስም መ የሚመርጉበት ይሆናል እስኪ በሚመጣ መት ል እኔ ስር እሰዳለሁ አምን በል በኢየሱስም እያበባችሁ ትሄዳላችሁ። እና ሁለተኛ ምስክርነት ማለኝ ቅዳሜ ዕለት ማለት ነው። እንደዚህ ጡት እየጠባች ትናላትና በቃ ትንፋሿ ተቆረጠ። ዘይት ከዚህ ወሰድኩን ነበረኝና በኢየሱስ ስም አልኩኝና አፏ ላይ አረኩላት። በቃ ተቆረጠ። ከዛ በኋላ ዘይት ነበረኝና በቃ ወዲያውኑ አኗን ከፈተች። ከዛ አንቺ አላቀሽ ደነገሽ፣ ተስፋ ቆረሽ። ከዛ ጌታ አጣጥፈው ደረሰ ደረሰልኝ። ኢየሱስ አጨብቶ ለዚህ ጌታ ሃሌሉያ። እሺ ለጌታ ሰጠሻል አልሰጠሽም። እና ዛሬ ለጌታ ሊሰጭ ነው። እሺ በቃ እኔ አሜን ባለው አሜን። በአፋችን እግዚአብሔር ተናግሮ ይመጣልች። አሜን፣ አቅፈን እንሰጣለን ለጌታ ኢየሱስ ጌታን ስለጌታ ሌልታ ክብር አባቶች ስለሰማኝ ያመሰግናል። እችም ፍሬ በኢየሱስ ክርስቶስም አሳልፈ ስለሰጠ አመሰግናል። ተናግራ በኢየሱስ ክርስቶስም እቺ ብላቴና በእናቷ ማኅፀን እግዚአብሔር እንዲቀመጥ ያደረግከው አንተነህ ክብር ለአንተ ይሁን። በኢየሱስም ማኅፀኗን የከፈትከው አንተነህ ተባረክ። ጭንግፋ ይቁም ብለህ ንጹሕ ልጅ የሰጠው አንተነህ ተባረክ። እች ብላቴና ለአንተ አሳልፈ ሰጠው። በጌታ በኢየሱስ ስም የምትጠባውጡት ይስማማ። የምትበላው ምግብ በኢየሱስ ስም ይስማማ። የተኛውም ነገር ክፉ አያገኛት። ዘመኗ ሁሉ በአንቴ ደም የተሸፈነ ይሆን። ባንተ ዘመኗ ይለቅ። በጌታ በኢየሱስ ክርስቶስም አዲስ ነገር በሕይወቷ ይሆን። የምትማረው ትምህርት ይግባ በኢየሱስ ክርስቶስ። ለነገር ሁሉ በኢየሱስ ክርስቶስ ለአንቴ ትደግ የምታጠባ እናት በኢየሱስም ትባረክ። አባቷ ይባረክ። አሜን። ለቤተ ክርስቲያን፣ ለአገር፣ ለቤተሰብ በረከት ይሆን። አሜን። ጅምብላቴና ለአንተ አሳልፍ የሰጠው። በስመ አብ በስመ ውልድ በስመ መንፈስ ቅዱስ በአንድ አምላክ ስም አሜን።